እንዴት ነው? እሺ፣ ትምህርቴን እንዳቁም ትፈልጋለህ? ንገረኝ፣ ትፈልጋለህ ወይ? እዩ፣ በእናት እኔ እየቀለድኩ አይደለም። እሺ፣ አውቀ ነው? እንድትወስደኝ ፈልጋለሁ። ኮን ያልኩክ ታውቃለህ፣ አቤል ያለበትን እየቀለድክ ነው? እዩ፣ አውቀና ወይ ለኔም ጓደኛዬ ነው። ለምን እንደዚህ ታደርጋለህ? እሺ፣ እኔ አዲስ አበባ ሄጄ እንድጠፋ ትፈልጋለህ ወይ? እዩ፣ ይሄንን ካልፈለግ ትምህርት ይሄን እንድማር ከፈለግ ውሰደኝ። በቃ መሄድ መሄድ እፈልጋለሁ። እዛ አዲስ አበባ ሄጂ ማግኘት እፈልጋለሁ። ሁሉም እየተሯሯጠ ነው። አንቺ ቢያንስ እንትን ትምህርት ሽን ተከታታይ እዩ፣ ምን አይነት ጭንቀት ውስጥ እንዳለው አልተረዳኸኝም። ጓደኛ አይደለ በጣም ስለ ጨነቀኝ ነው የመጣሁት። ምናልባት እዚህ ብናገረው ይቀለኛል ብዬ ክላስ ራሱ መማር አልቻልኩም። አሁን አቋርጬ ነው የመጣሁት። በጣም እየጨነቀኝ ነው። ምንም እኔ ለራሴ ራሱ ምን እየሆንክ እንደሆነ አልገባኝም። የአቤል ጉዳይ አለ፣ የዩል ጉዳይ አለ፣ የወንድሜ ጉዳይ በቃ ተጨማምሮ ብቻ በጣም የማይሆን ነገር ውስጥ እየገባውኝ ነው። በጣም ጨንቆኛል። ምን እንደማደርግ ግራ ገብቶኛል። እኔ ምናልባት አቤል ይህ ቪዲዮ ራሱ ካየኸው የት ነው፣ በእግዚአብሔር የት እንዳለ ብት ነግረኝ በጣም ደስ ይለኛል። እኔ በጣም እየተጨነኩኝ ነው። እንደዚህ አስጨንቀኝ አታውቅም። እንደዚህ አስጨንቀኸኝ አታውቅም። እንደዚህ ጠፍተህ አታውቅም። የት እንዳለ በጣም ደስ ይለኛልና፣ በእግዚአብሔር ያለህበትን ቦታ ብትነግረኝ በጣም ነው ደስ የሚለኝ። ማን በቃ ካለሁበት ጭንቀት ሁሉ ልወጣ እችላለሁ። እኔ የት የት ልሂድ፣ የት እንደምሂድ ራሱ በጣም ግራ ገብቶኛል። የት እንደምገባ ራሱ ነው። ክላስ፣ ትምህርት ቤት ስሄድ መማር አልቻልኩም። በጣም ይጨንቀኛል። እቤት ስቀመጥ ቁጭ ማለት ራሱ ሌላ ነገር ውስጥ እየከተተኝ ነውና በቃ ማይሁን ነገር ውስጥ እየገባው ስለሆነ ቢያንስ እሺ አቤል እምትረዳኝ አንተ አውቃለሁ። የምትረዳኝ ከሆነ የት እንዳለ ቢያንስ ይሄን ቪዲዮ አይተ የት እንዳለ ብትነግረኝ በጣም ደስ ይለኛል። ያሉበት ሁኔታ ጥሩ አይደለም። በጣም ማይሁን ነገር ውስጥ ገብቻለሁ። በዩልም በእንደዚህ አይነቱን በቃ ዩልም በቤት ውስጥ ጥሩ ጥሩ ፊት አያሳየኝም። እንደገና የዚህም ነገር ተጨምሮ በቃ በጣም የሚያስጠላ ነገር ውስጥ ገብቻለሁ እና ቢያንስ በእግዚአብሔር እሺ የት እንዳለህ እንኳን ንገረኝ። በእናትህ አቤል አታስጨንቀን። እኔ እኔን ብቻ አይደለም ሁላችንም እያስጨነከ ነው እና የት እንዳለበት ነገረን። በጣም ነው ደስ የሚለን ሁላችንም እኔ ብቻ ጓደኞች ራሱ በጣም ተጨንቋል። ሌላው ይቅርና እሺ በእኔ ምክንያትም ከሆነ እሺ እኔ ይቅርታ ጠይቃለሁ። ችግር የለም እኔ ይኸው በቤተሰብ ፊት ይቅርታ ልጠይቅ እችላለሁ ግን ብትመጣ በቃ ደስ ነው የሚለኝ። ጓደኞች በጓደ በቃ ቢያንስ እሺ ተው ሌላውን ሁሉም ነገር ለጓደኞች ስትል ና አቤል እሺ፣ ለቤተሰቦች ስትል የት እንደገባህ ኮ ግራ ገብቶናል እና ይሄን ቪዲዮ አይታው እንኳን ብትመጣ በጣም ነው ደስ የሚለኝ። አቤል በጣም ነው የጨነቀኝ። ቤተሰቦች ምን እንደማደርግ ራሱ ግራ ገብቶኛል። በጣም የሚያስደብር ጉዳይ ነው ይሄ ጉዳይ የት እኔ እስካሁን ድረስ ስልኩን ጠፍቷል። የሁላችንም ስልክ ስንደ ውለት አይሰራም። ቢያንስ ያንዳችን እንኳን ሊሰራ ይገባ ነበር። የሁላችንም አይሰራም ስንደውለት፣ ብሎክ ብሎክ ያደረገን ነው የሚመስለው። ኖርማል በቃ ምንም ስልክም አይሰራም። የሚጠቀማቸው ሶሻል ሚዲያዎች እንዳለ በሙሉ ጠፍተዋል። ምን እንደተፈጠረ ምንም ማናቅም እና አቤል ያለበትን ቦታ ብትነግረንና እኔ ከማንም ጋር ይሁን ብቻ መጥቼ ባይክ በጣም ነው ደስ የሚለኝ ለይቅርታው የምታናገረኝም ነገር ችግር የለም ትችዋለሁ። እውነት በቃ ይቅርታ እሺ። ያጠፋሁት ነገር ካለ በጣም ይቅርታ። በጣም እንዲህ ዝም ብሎ ቀልድ ይቅርታ አይደለም፣ በጣም ይቅርታ። ምክንያቱም እኔ ነኝ ተጠያቂ የሆንኩት በዚህ መሐል እኔ ያጠፋሁትም ነገር ካለ እንደተናገርኩት በጣም ይቅርታ። ግን የብዙ ሰዎች ጥያቄ ሊሆን የሚሆነው። ከሶሊ ጋር እንደዚህ እንደዚህ ተፈጥሮ በዛ ምክንያት ነው የሚል ነው። እሺ ማን ጋር ልደውል፣ ማን ጋር ላስደውል? ግራ ገባኝ። በቃ በጣም ብዙ ጓደኞች ጋር ደውዬ የለች የለም ተብሏል። ማን ጋር የት እንደሚሄድ ራሱ በጣም ነው ግራ ይገባኝ። ምን እንደማደርግ እኔ አዲስ አበባ ሁላ ልሄድ ነበር ግን ብቻዬን ሄጄ የሚሆንበትን ቦታ አላቅም፣ የባሰ ግራ ከሚገባኝ ቢያንስ እዩን ጠርቼው አንድ ላይ ሄደን ቢያሳየኝ ከዚህ በፊት ስለሄዱ አንድ ላይ እሱ የሚኖሩ የሚውልበትን ቦታ ስለሚያውቅ አንድ ላይ ሄደው እንዲያሳዩኝ ነው ያሰብኩት። ግን አቢ በእናትህ በጣም ተጨንቀናል። በጣም ነው ያስጨነከን። እኔ ይቅርታ በእውነት በጣም ይቅርታ። ያስቀየምኩ ነገር ካለ ግን ቢያንስ ብትመጣ ደስ ይለናል። በጣም ነው ያስጨነከን። እኔ ተጠያቂ እሺ፣ እኔ ተጠያቂ እሺ። እኔ ይቅርታ ጠይቃለሁ፣ ችግር የለም። ለሱ ግን በእናትህ ያለህበት ቦታ ይሄን ቪዲዮ የምታየው ከሆነ እና ቢያንስ እሺ ደውልልን። ሰላም ነኝ ብዬ ደው ሰላም ሰላም ነኝ ተብሎ ይደወላል። ሰላም ነኝ፣ ደህና ነኝ፣ ሁሉም ነገር ሰላም ነው ብለህ ደውልልን። በጣም ነው የተጫነ። የት እንደገባህ አናቅም፣ ለማን ልደውል እኔ በጣም ነው ግሬ ይገባኝ። ቢያንስ እሺ ያውና እንትን በለን ደውልልን። በቃ ሌላው ይቅር ደውልልን። እኔ የሚያስቀየምኩ ነገር ካለ በጣም ይቅርታ። ሌላው ይቅርና እና አብሩሽ ጋራሱ እነሩታ ጋራሱ አስደውያለሁ። እኔ አልደረሰም። የነሱ ድምጽ ራሱ ጥሩ አይደለም። የነሱ ሁኔታ ራሱ በጣም ነው ግራ የሚያጋባው። አዲስ አበባ ሄጄ ሌላ ችግር ከሚፈጠር ሌላ ቦታ እንደዚህ የባሰ ጣጣ ከሚመጣ እዩ ከዩ ጋር ሄደን አንድ ላይ ብንፈልገው ይሻላል ብዬ ነው እኔ። አዲስ አበባ አቤል አቤል የሚሆንበትን ቦታ አላውቅ። ስለዚህ ቢያንስ ጓደኛው ነው እዩ ከዩ ጋር ሄደን ብንፈልገው ብዬ ነው። እና በጣም ነው የሚያስጠላው፣ በጣም ነው የሚጨንቀው። እኔ ምን እንደማደርግ እራሱ ግራ ገብቶኛል።

ምን አዲስ ነገር አለ? ሼም እያዘኝ ነው። ስደውይልኝ እራሱ ሼም እያዘኝ ነው ማለት ያለ ነገር። ባላሰብኩት ነገር ሁሉም ነገር ግራ ገብቶኛል። ደውዬ እራሱ እየሰማሁህን ነገር ደስ ይላል አብርሃም እያወራው ነበረ እሱም ያለኝ ነገር ብዙ ደስ የሚል ነገር አለ ማለት ይረብሻል። እዛ ምንም እየደረሰ እንዳልደረሰ ነው። ምንም አይነት ነገር የሰማ ነገር እንደሌለ ነው የነገረኝ ነው። በአንቺ በኩል ሲሆን ምትል የገባልሽ ነገር ምናምን ይለ አራሹ ነገር ያወራ ነው። ነገር የለም ሲጀመር። ስልክ ብሎክ ብሎክ አድርጎታል መሰለኝ። እዩ ከሰጠኝ በኋላ እንኳን ላናግረው ሞክሬ ነበረ። የለም ምንም አይሰራም። እየጨነቀ ነው እኔም መማር እራሱ አልቻልኩም እ በጣም ነው የሚጨንቀው፣ በጣም ነው የሚያስጠላው። አቋርጬ ነው የወጣሁት እኔ እኮ ግራ ገባኝ። ማለት በዚህ ሰዓት እንደት ወጣሽ ብዬሽ ነው ማለት። የሆነ ነገሮች ሁሉ እኮ ያው እንትናቸውን መያዛቸው አይቀርም መስመራቸውን መያዛቸው አይቀርም እንጂ ከትምህርትሽም እየተጎሳቆልሽ ምናምን ነገር ያለበት ሁኔታ ስላለ ትምህርትሽን ተማሪ፣ እዩም እያለ ያለው ነገር ሰምተሻል አይደለ እየተናገረሽ ያለውን ነገር ሰምተሻል እኔም ደግሞ እየጨነቀኝ ነው። በዚህ በኩል አንቺ ያለሽ፣ በዚህ በኩል ደግሞ እዩ ይላል። እንደገና ደግሞ አቤል አልተገኘም። በዛ ላይ ማለት እኔ እንደገና ደግሞ ከዛ የገባልኝ እንት እንደሰ አይደል? ምን ማድረግ እንዳለብኝ ግራ ገብቶኝ ነው እግዚአብሔር። ስለዚህ ጭንቅ ነው ይለኝ ነው ገባሻ? የሆነ ስለዚህ ስራም እንደገና ጭንቀት አለ ይዘን። እሺ ምንድነው፣ ለምን አዲስ አበባ እንሄድ ምን አዲስ አበባ እንሄድ የምር እኔ ነገ ክላስ አስፈቅዳለሁ፣ አዲስ አበባ እንሂድ። እየቀለድሽ? እንደውም ዛሬ ብንሄድ እራሱ ደስ ይለኛል። እየቀለድኩ አይደለም። አንቺ እንትን ያለው ነገር ይበቃል። ከተ ካለ በቃ አዲስ አበባ ሄደሽ ምን ታደርጊያለሽ? አቤልን ተፈጥሪዋለሽ? አዲስ አበባ በመሄድሽ ብቻ ሶሊያ ነው ቢያንስ እዛ ሂደን የሚውልበትን እንትን የሚልበትን ታውቃለህ። እዛ አይደለማ፣ እንደምታስቢ የትምህርት መሰባበር ይሄ ነገር ደግሞ ይባባሳል ነው። አሁን አንቺ እዛ ስቴጂ አቤል እንደገና ለምን ሄደች ብሎ ይረብሻል። እንደገና ቤተሰብ ደግሞ ይሄን ነገር ደግሞ ካወቀ ሌላ ነገር ይፈጠራል። ራሱ ጭንቅ የለኝ በየደቂቃው የሚደወለው እግዚአብሔር እናታይ በየደቂቃው ነው እየተደወለልኝ ያለው ነው ራሱ ማለት የት እንደገባ ራሱ የሚጠይቁኝ ሰዎች እንዳለም አላውቀውም። ቢያንስ የሆነ ነገር አድርጉ ይላሉ። በቃ ብዙ ነገር እኔ ግራ ግብጥ ነው ያለኝ። በቃ እኔ ግራ የገባኝ ነገር ነው። ብዙ ሀሳብ እንዳስብ እያደረገኝ ነው ያለው። አንተንም ላገኝ እየፈለኩት ቢያንስ አንተ ትረዳኛለህ ብዬ ነው። አለበለዚያ በሆነ መንገድ እሄዳለሁ፣ የምር እሄዳለሁ። ቀልድ አይደለም፣ እሄዳለሁ በሆነ መንገድ። እኔ ውስጤ እረፍት እየተሰማሁ አይደለም። እኔ አንቺን ልበል እየልን ልበል ወይንስ አቤልን ልበል ኦዲየንሶችን ልበል እኔ ማንን ልበል? መሀል ላይ እየተጨነቅኩ ነው። እግዚአብሔርን በጣም እየተጨነኩ ነው። እኔ የምገባበት ቀዳዳ እየጠፋኝ ነው። እዩሽ እየተከራየበትን ታውቃለህ። ለሱ ብቻ ሳይሆን አንዳንዴ ለሌላም ሰው ይታሰባል። እኔንም አንዳንዴ ቢያንስ በትንሹ ለማሰብ ሞክል፣ ምን ያህል እየተጨነኩኝ እንዳለው ማለት ነው። ይህንን ነገር ልትረጅ ይገባል። ሶሊያ ነው አንቺ ዝም ብሎ እንትን ምን ማለት ብቻ ሳይሆን ወይ አእምሮች ላይ የመጣውን ነገር ብቻ መናገር ሳይሆን ሌላ ሰውስ ምን ያስባል፣ ሌላ ሰውስ ምን ይረዳል የሚለውን ነገር ቢያንስ አንቺ ልታገናዝ ይባላል። እኔ እኮ ጨነቀኝ፣ አልተማርኩም። ታውቃለህ አንድ ክለክ ነው ተመርቤ የወጣሁት። በቃ እሱ ራሱ የተማርኩ አልመሰለኝም። እሺ ታውቃለህ፣ እዛ ሊሄድ አይችልም። በቃ እንደዚህ የምናገረው ነገር አውቄ የመሰላችሁ ነው። ምንም አውቄ አይደለም እያወራ ያለውት ነገር ምናምን፣ ዝም ብዬ በቃ ይሄ ልጅ የት እንደገባ፣ ምናልባት ሌላ ቦታም ሄዶ ሊሆን ይችላል። እኔ ምንም የደብቄያችሁ ወይ ለአንቺ ደብቄሽ፣ ወይ ለማስጨነቅ፣ ወይ የሆነ ነገር ብዬሽ አይደለም። የሆነ ነገር ቢኖረኝ ስልኩንም አሁን ደግሜ መደወል እችላለሁ። ማናገር ትቻለሽ፣ የሚጠራ ከሆነ ማለት ነው። ሌላ የሌላ ሌላ ጭንቀት ላይ በቃ እኛ እንተነን እንላለን። በቃ ጥፋተኛ ስሜት ተሰምቶሽ ሊሆን ይችላል። እረዳሻለሁ። በቃ ግን እንደዚህ አሁን ይሄን ይሄዳለሁ እኔ እንደዚህ አድርጋለሁ ምናምን የሚለውን ነገር ከአእምሮሽ ውስጥ በተቻለሽ አቅም ማስወጣት መቻል አለብሽ። ከሄድንም እኔም የሆኑ የሆኑ ሰዎችንም እነን በቃ ብዬ ከሄድኩኝ ምን ይሄጂ ያለበት ነገር አግኝቼ ያለውን ነገር የተፈጠረውን ነገር በቃ ካገኘሁት እንደገና ደግሞ ወይ ደግሞ እዛም ገብቶ ከሆነ ወይ የሆነ ነገር ትራንዚት ላይ ወይ የሆነ ነገር ተቋርጦበት ከሆነ ብቻ ያለውን ነገር ቼክ አድርጌ እንትን ለማለት እሞክራለሁ ግን አንቺ እዚህ ጋር ሄዳለሁ እንትና ጋር ሄዳለሁ እንትና ናውራለሁ የምትዩ ነገር ጥሩ አይደለም ላንቺም ጥሩ አይደለም እኔ እዩ ምን ላድርግ ጨነቀኝ እኮ እሺ እኔንም ልትረዱኝ አልቻላችሁም ምን ቢያንስ አንተ ትረዳኛለህ ብዬሽ ነበር የደወልክ እኮ እኔ መረዳቱ እኮ እኔ ማለሽ ተረዳሁሽ እኔና አንቺ አዲስ አበባ ሄደን የት ገብተን እንፈልገዋለን የት እናገኘዋለን በቃ እሱ የሚሆንበት ይሆንበታል ብለን የምታስባቸው ቦታዎቹ አንድ አንድ ጤፍ ላይ አንድ ሽንብራ የምትፈልጊው አንድ አንድ የምስር ዘለላ ከአንድ ኩንታል ጤፍ ውስጥ እንዴት ትፈልጋለሽ? ከዛ ሁሉ ቦታ ላይ እንዴት እሱ ቤት ቤት ቤቱን አታውቀውም፣ እንኳን አዲስ አበባ የት እኔ እኔ አላወቅኩም ብቻ ግራ ገብቶኝ። ቢያን ቢያንስ እንኳን እዛ ሲሄድ አብሮ አንድ ሰፈር ናቸው። ምግብ የሆነ ሲሊበላ ወይ የሆነ ነገር ሊያደርግ ሲወጣ አዲስ አበባ ቢሆን ይታወቃል። ገባሽ አይደለ? ቼክ አስደርግ ያለው እኔ ዝም ብዬሽ አይደለም አወራው ሁሉንም ቦታ እዚህ ጋር ግቡ፣ እዚህ ጋር አዩት፣ እዚህ ጋር አዩት እያልኩኝ እያንዳንዱን ነገር ቼክ አደርጋለሁ። ሶሊያ አንቺ ደግሞ የነገር ሊገባሽ ይገባል። አንቺ እንደገና ትምህርትሽን አቋርጠሽ ፈተና እየደረሰ ነው፣ ምን እያለ ነው? ትምህርትሽን አቋርጠሽ አንቺ እዛ እሄዳለሁ ብለሽ ብቲ ሌላ እንትን ነው የምትፈጥሩ፣ የማይሆን ነገር ነው የምትፈጥሩ። ጨንቆኛል። አንቺ ብቻ አይደለሽ፣ ምን እንኳን እኔ በስንት መሰለሽ አንቺ አቤልን እኔ ብዙ የሚያስጨንቀኝ ነገር አለ። አቤል ያስጨንቀኛል፣ ቢላስ ያስጨንቀኛል፣ እንደገና የራሴ ኑሮ ያስጨንቀኛል፣ እንደገና የአንቺ ነገር ያስጨንቀኛል፣ ኦዲንስ ያስጨንቀኛል። የስንቱን እንት ልበል? ይሄ ሁሉ ነገር ችዬ እንትን እያልኩኝ ነው ያለሁት። በቃ በየደቂቃው ነው የሚደወለው። የት ገብቶ ነው? የት ወቶ ነው? ምን ሆኖ ነው? እንደገና ደግሞ ከዱባይ ይደወላል። እዛ ያሉት ይደውላሉ። ምን ተፈጥሮ ነው? እዚህ ጋ ግባ፣ እዚህ ጋ ውጣ? እያንዳንዱ የሚፈለገውን በነገር በሙሉ አድርጌያለሁ። ግን እኔ እያሰብኩኝ ያለሁት ምናልባት እዚሁ ሀገር ላይ ሆኖ ምናልባት የሆነ ቦታ ላይ ገብቶ፣ ወይ የሆነ ነገር መስመር ላይ ገብቶ፣ ወይ በቃ የሆነ ነገር ታፍኖ ምናምን ከሆነ ብዬ ነው እኔ ራሱ እያሰብኩኝ ያለሁት እዩ። እኔ እንደዛ አይደለም የአንቺ ትምህርት ነው ከምንም ነገር በላይ ነው ያሳሰበኝ ያለው በእግዚአብሔር እሺ እንት እንበለው እሺ ሚኬ ኦፍ ዩ በእግዚአብሔር እኔንም ይኸው አልተረዳኸኝም በቃ ማንም ሊረዳኝ አልቻለም ሲጀመር እኔ እንድማር ከፈለግ ተው እሺ እንሞክር ቢያንስ ለምንድን ነው እንደዚህ ብሎ ነገር የለም እኔ እንደዚህ የምታስጨንቂኝ ከሆነ ማለት ነው እኔ በቤት ሂጅ በቃ እያንዳንዱን ነገር ሁሉንም ነገር የተፈጠረውን ለቤተሰብ ነው የምናገረው እግዚአብሔርን እኔ እንዲ አታስጨንቂኝም በቃ እንደዚህ አይነት ውሳኔም ሌላ ጣጣ ውስጥ እንድገባ አታደርጊኝ። በቃ እኔ ከጀርባ ያለብኝ ነገር እኔ ነኝ የማውቀው፣ ጭንቀቴ ነኝ እኔ የማውቀው። አንቺ ዝም ብለሽ በቃ እሺ። ከዚህ በላይ ምን ይመጣል? ከዚህ በላይ ምን ይመጣል ማለት ነው። በቃ ያለው ነገር ይስተካከላል። በቃ ያለው ነገር እኔ እርግጠኛ ነኝ። በቃ የሆነ ነገር ተፈጥሮ ነው የሚሆነው። አንቺ ደግሞ የባሰ አዲስ አበባ እንሂድ እንዲህ እንሂድ ብለሽ የምትይኝ ከሆነ ሌላ እንደገና ደግሞ ሌላ ሀሳብ ውስጥ ሌላ ጭንቀት ውስጥ ነው የምንገባው። ገባሽ አይደለም? እኔ ምንም ልረጋጋ አልቻልኩም። እሺ ቢያንስ እንሞክር ልትረጋጋ ይገባል ብሎ ነገር የለም። እዚህ ዓለም ላይ መሞከር ብሎ ነገር የለም። በቃ ወደ እንትን ነው በቃ አሁን አዲስ አበባ ሄደሽ ሄደን በአንድ ቀን ውስጥ ምንድን ነው የሚገኘው? በአንድ ቀን እናገኘዋለን? በአንድ ቀን አይገኝም። ሰፈር ከሌለ እኔ ሰፈር አስፈልጌዋለሁ። ሰፈር ውስጥ ከሌለ ያለበት ቦታ በሙሉ ምግብ የሚበላበት እንት የሚልበት ቦታ በሙሉ ጠይቄ ካልተገኘ እኛ ሄደን እዛ ምንድን ነው የምናደርገው? አንቺንስ ለምንድን ነው ማለት አንቺ ማጉላላ ትምህርትሽን፣ አሁን ፈተና ደርሷል። እኔ ምን አይምሮ የማይሰራ ይመስልሻል ሶሊያና? ለምንድን ነው እንደዚህ አይነት ነገር ሀሳቦችን ምን በቃ እያደርሽ ስትመጪ፣ ቢያንስ የሆነ እንትን የሚልበት መንገድ ለምን አትፈልጊም? ትምህርት ነው ወሳኝ ነገር አዲሱ፣ ገብቶኛል እኮ እሺ። እኔ ትምህርት ወሳኝ ነገር ከሆነ እንድማር የምትፈልግ ከሆነ እንሂድ፣ የምሬን ነው። ቢያንስ እንሂድ አታስጨንቅኝ በቃ አታስጨንቅኝ እኔ እንደዚህ አይነት ነገር ጥሩ አይደለም እንደዚህ አይነት ነገር ጥሩ አይደለም አዲስ አበባ ሄደሽ አታገኚውም ቢያንስ አንተ አለ እኮ እኔ መኖሪያ አይደለም ሄደሽ በቃ የሆነ ፍሬ ማገኝ ማታፈሪበት ነገር ካልሆነ እኔ እሄዳለሁ ምን ታደርጊያለሽ ሄደሽ እዛ እንደገና አንቺን ፍለጋ ደግሞ ሌላ እንትን ሊባለው እሱ እሱ ነገር እንዳይመጣ ብዬሽ ነው እኔ እንደዚህ አይነት ውሳኔ እንደዚህ አይነት ውሳኔ መውሰን አልፈልግም። እንደዚህ አይነት ውሳኔ አልወስንም፣ መውሰንም አልፈልግም። እዩ ተረዳኝ፣ በእናትህ እዩ፣ እዩ ሰማኝ፣ የምር ሰማኝ፣ አንዴ ብቻ ሰማኝ

የማይሆን ሀሳብ። እኔ ማንንም መስማት አልፈልግም። እሺ አንዴ አዳምጠኝ። ወይኔ ግቢ አንዴ። እንዴትም ልሰማሽ አልችልም። እንዴትም ማለት ነው እግዚአብሔር እንዴትም ማለት ነው እንዴትም። እሺ ትምህርቴን እንዳቆም ትፈልጋለህ? ንገረኝ፣ ትፈልጋለህ ወይ እዩ? መልስልኝ። እኔ ምንም ምን አልሰማሽም። በቃ ለምን መሰለሽ ማሰብም አልፈልግም እኔ። አንቺ ሄደሽ እዛ እሱን ፈልጊ እሱ እንደገና ምናምን ነገር እሺ። አሁን እሱ ዱባይ ላይ ወይ ሄዶ ወይ የሆነ ነገር ላይ እዛ ገብቶ ቢሆንስ? አዲስ አበባ ሄደ። ለምን እንደዚህ ትሆኛለሽ ሶሊያ? አዲስ አበባ አቤልን ፍለጋ ሂጂ። እንድጣፋ ትፈልጋለሽ? መሆኑን በምን ታረጋግጫለሽ? እዩ እሺ፣ አዳምጠኝ። እሱን ብዬሽ ሂጂ አዲስ አበባ፣ እንድጣፋ ትፈልጋለሽ? እኔ ዩሊያ ላይ ነገር ስላለ ነው። በቃ አትሄጂም፣ በቃ አትሄጂም። ትምህርትሽ ላይ ነው ፎከስ ማድረግ ያለብሽ። እዩል ስማኝ፣ እሺ፣ አንዴ አንዴ ብቻ ስማኝ። እዩ፣ በእናትህ በእግዚአብሔር ልስማት ውስጥ የተለየ ሀሳብ እንታመጭ እንድማር ትፈልጋለህ? አቤልን ፍለጋ አዲስ አበባ እንዲሄጄ እንድጠፋ ትፈልጋለህ? ትፈልጋለህ እዩ? አንመለስ ክሊንግ እንትፈልጋለህ ወይ አትፈልግም? ወይ ትምህርቴን እንዳቋርጥም አፈልግም። ስለዚህ አንድ ላይ ሄደን መፈለግ ግድ ነው፣ በቃ እዩ በእናትህ እኔ እየቀለድኩ አይደለም። እሺ አውቀ ነው እንድትወስደኝ እፈልጋለሁ እኮ ነው ያልኩህ። ታውቃለህ አቤል ያለበት። እየቀለድክ ነው እዩ። አውቀ ነው። አቤል እኮ ለእኔም ጓደኛዬ ነው። ለምን እንደዚህ ታዲያ? እያለሁ እኔ አዲስ አበባ ሂጂ እንድጠፋ ትፈልጋለህ ወይ እዩ? ይሄንን ካልፈለግ ትምህርቴን እንድማር ከፈለግ ውሰደኝ። በቃ መሄድ መሄድ ፈልጋለሁ። እዛ አዲስ አበባ ሄጄ ማግኘት ፈልጋለሁ። ሁሉም እየተሯሯጠ ነው። አንቺ ቢያንስ እንትን ትምህርትሽን ተከታታይ። እዩ እኔ እኔ አንገብርም። አሁንም ማሰረዳኝ። እሺ አትወስደኝ። በእኔ በኩል እዩ ብለሽ ምታስብ ከሆነ አልወስድሽም። እዩ ምን አይነት ጭንቀት ውስጥ እንዳለው አልተረዳኸኝም። ጓደኛ አደለ። እንደውም ትሆን ማደርገውን አቃረሱ።